አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። አሽረቃኝ ዩቱዩብ ተከታታይ ጓደኞች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሁሉ ነገር ሰላም ነው። አላህ ባላችሁበት ናንተንም ሰላም ብዝት ያርገልን፣ ካገርም ያላችሁ ካገርም ውጭ አላችሁላአ ሀገራችን ት ሰዋኑት ት ሰላምን አንድነትን ያምጣልን። አሽረቃኝ ዩቱዩብ ተከታታይ ሆናችሁ ሼርን ላይክ በማረግ አብረታቱኝ ይላችኋለው መሸፋችሁም የረፈደባችሁም ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን ወይ ረቃይቶ በማለት ነው ውዶቼ። እኔ ዛሬም ፆም ያለው እንግዲህ ትላንትም ስራ ስለሆነ ነው እንጂ ትላንትም ጾም ነበር ማለት ነው። እሺ እኔ ጾሜን ሁሌም በአንዴ ነው የምጨርሰው ማለት ነው። ኋላ እኔ ብድር ይዤ ለምን ብሞትስ የሚል ዓላማ አለኝና እና ዛሬ አንድ ብዬ ያለው ቀዳ ማለት ነው። ሁላችንም ላይ ቀዳ አለ፣ ሴቶች እስካሁን ድረስ ይሄ ማንም ላይ የታወቀ ነው ማለት ነው። እና ይው ዛሬ ፆም ያለው አሁን ላፈጥር ነው። ቴምር እዛው እየሰራው አዛን አለብኝ እና እዛው ሶስት ሴም በላውኝ ላችኋለሁ። ትዕምሩን አላሳየዋቸውም። በመጀመሪያ እዚህ ጋር ሳምቡሳ ሴትዬም በነገራችን ላይ ጦማለች፣ አራስ ነበረች። እንግዲህ እሷም እየጦመች ነው። ይውሽ እዚህ ጋር ሾርባ አለኝ ማለት ነው። እዚህ ጋር ደግሞ ሰላጣ አለኝ። ለአጡሞች ምንድን ነው ሰርቼ ነበር፣ ከብሳ ሰርቼ ላቸው ነበር እኔ ከብሳ አልብላ ማለት ነው። ሰላጣ ሰላጣ አሁን አልበላ ማለት ነው። ሳምቡሳ እና ሾርባ ነው የምጠጣ። በስ ይሄው እንደዚህ ጋር ሰላጣ አለኝ ይላችኋለሁ። እዚ ጋር ሳምቡሳ አለኝ። ይሄ በጣጥስ ሳምቡሳ ነው ማለት ነው። በጣጥሱ ምንድነው ቀቅዬው፣ ከዛ እንደ ኮራ በጣጥስ እንደሚደረገው ምንድን ነው ምንድን ነው አድርገዋለሁ ማለት ነው። የእንቁላልም አለ እዚህ ጋር እንቁላ የቀቀለ እንቁላል ማለት ነው። እንግዲህ እዚህ ጋር ይኸው ይህን ይመስላል። ሾርባው ጨው ይኑረው ጨው አይኑረው አላቅም። ቱ ብስሚላ፣ ብስሚላ፣ ብስሚላ ወላ ትጀንን ሾርባ ማሻ አላህ ኢስላሙ ኢዴክ ወላ ይጀንን ይረዋ ታአብሽ ረቡዕ የስንዴው ሾርባ ወዲያውም ነው የሚደርሰው። አዛንዴ ለአምስት ደቂቃ ሲቀራው ነበረ ጨመርኩት ማለት ነው። አቁላልቼ ሁሉም ነገር ጨርሼ በዶሮ ነው የሰራውት እና ይኸው ጠጡ። ይሄ ምንድነው

ራበኝ እኮ አሁን ሴትዮ አንሺ አንሺ ብላ ስትለኝ ነው እኮ። ተምር በልቼ ስራዬን ለመቀጠል ፈልጌ ነበር።